የማንንም እርዳታ ሳያስፈልገን፣ መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። ኮሎኔሉ ጨዋታው በጉልበት ከሆነ ተዘጋጅተናል፣ እየጠበቅናቸው ነው ብለዋል። የትግራዩ ጦር መኮንን ጄኔራል ፍሳማንጁስ በበኩላቸው ራሳችንን መከላከል እንችል ነበር፣ ነገር ግን አላደረግነውም የሚል አነጋጋሪ አስተያየት ሰጠዋል። የሁለቱ ወታደራዊ መኮንኖች ንግግር የተሰማው በአፋር ቀጠና ውጊያ ከተከፈተ በኋላ ነው። በዝርዝርና አስደምጣቸዋለን።

የጠቅላይ ሚኒስትሩ የቅርብ ሰው የሚመሩት ድርጅት ሻቢያ በህዋት ጋባዥነት አፋር መግባቱን ይፋ አድርገዋል። ሻቢያና ህዋት በጋራ ጦርነት ማወጃቸውን በገለጹበት መግለጫ ታዲያም ያጥፍቶ ጠፊ እርምጃ ሲሉ ገልጸውታል። ትሰሙታላችሁ። ጎጃም ላይ ታወጀ፣ ጥብቅ ማስጠንቀቂያና ትእዛዙ ወጥቷል። ትእዛዙ ከነዚህ ምን የካሴ እንቅስቃሴ ጋር የተያዘ ነው። እንመለስበታለን። በአሜሪካ አሸማጋኝነት የተደረሰው የተኩስ አቁም ስምምነት በይፋ ተጣሰ።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 የማንም እርዳታ ሳያስፈልገን መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን ሲሉ ኮሎኔል ደመቀ ዘውዱ ተናገሩም። ኮሎኔሉ ጨዋታው በጉልበት ከሆነ ተዘጋጅተናል እየጠበቅናችሁ ነው ብለዋል። የትግራዩ ጦር መኮንን ጄኔራል ፍሳ ማንጁስ በበኩላቸው ራሳችንን መከላከል እንችል ነበር፣ ነገር ግን አላደረግነውም የሚል አነጋጋሪ አስተያየት ሰጠዋል። የሁለቱ ወታደራዊ መኮንኖች ንግግር የተሰማው በአፋር ቀጠና ውጊያ ከተከፈተ በኋላ ነው። የአፋሩን ጥቃት ተከትሎ ወልቃየት በተጠንቀቅ ሁኗል። ህዋት በሁመራ በኩልም ተጨማሪ ጥቃት ሊከፍት ይችላል በሚል ነው የተከዜዘብ በተጠንቀቂ ሆነው ይህንኑ ጉዳይ በተመለከተ ኮሎኔል ደመቀ አስተያየት ሰጠዋል። በአስተያየታቸውም እውነትን ይዘን ህግን ተከትለን በጋራ ሀሳብ አብረን መኖር እንፈልጋለን። አይ እኛ ህግን አንፈልግም አንከተልም ሰላምንናም በጋራ አብሮ መስራት አንፈልግም በማለት ሌሎች ኃይሎችን በመተማመን በጉልበት በኃይልና መሳሪያ በማወዛወዝ ማምጣት የምትፈልጉት ነገር ካለ እኛ ወልቃይት ላይ ነን ሲሉም ወደ መቀሌ መልእክት ልከዋል። እኛ የወልቃይት ዘቦች እንደ ሌሎች በትንሽ ሳንቲምና በህዋት ፕሮፓጋንዳ ትታለን የአማራ ህዝብ የምንሸጥ አይደለንም የሚለው ኮሎኔል ደመቀም የተከዜ ዘብ ለሁሉም ነገር ዝግጁ ነው፣ የተከዜ ዘብ የህዝብ ዘብ ነው የሚሉት ኮሎኔሉም ከህዋት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን። ለዚህ ደግሞም የአማራ ታጋይነን እያሉም ለህዋት የተገዙ አሉ። እኛ ግን የህዝብን መብት ለማስጠበቅ ከበቂ በላይ ተዘጋጅተናል በማለት ተናግ ተናግረዋል ኮሎኔል ደመቀ ዝግጁ መሆናቸውን ወደ መቀሌ እንዲህ ያለ መልእክት ሲልኩም የትግራይ ሰላምና ጸጥታ ቢሮ ኃላፊ ጄኔራል ፍሳ ማንጁስ በበኩላቸው አነጋጋሪ አስተያየት ሰጠዋል። የትግራይ ክልል ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ ኃላፊ የሆኑት ብርጋዴር ጄኔራል ፍሳ ኪዳኑ በአፋር ክልላዊ መንግስት የተነሳውን ስሞታ በተመለከተ ሲናገሩ እኛ ምንም አይነት ግጭት አላነሳንም፣ እንዲህ አይነት ዝግጅትም የለንም ብለዋል። ጄኔራሉ በአንጻ የሚሰሩ የአፋር ኃይሎችንና የአራ መሬት ኃይሎችን ተደጋጋሚ ትንኮሳ እያደረጉ ነው ሲሉ ከሰዋል። ሲናገሩም በአፋር ክልል ውስጥ የሚገኙት የሐራ መሬት ኃይሎች በተለያዩ ቦታዎች ከአፋር ኃይሎች ጋር በመሆን ተደጋጋሚ ጥቃቶችን ፈጽመዋል ካሉ በኋላ እነዚህ ተደጋጋሚ ጥቃቶች ተፈጸሙ ካሉባቸው ቦታዎች መካከል ምላዛት፣ አካዛም፣ ደሰአም፣ ዋጅራትና ገርባ አገው እንደሚገኙበት ጠቅሰዋል። እንደ ምሳሌም ባለፈው እሁድ ማለትም ጥቅምት 23 ቀን 2018 ዓ.ም በገርባ አገውና ደደርባን በተባሉ አካባቢዎች ትንኮሳዎች እንደነበሩ ያስታወቁት ጄኔራል ተክላይ ጨምረውም እንደ እውነቱ ከሆነም የአፋር ልዩ ኃይሎች በትግራይ ውስጥ አንዳንድ ክፍሎችን እንደተቆጣጠሩ እናውቃለን፣ ነገር ግን ግጭት አያስፈልግም፣ ጉዳዩን ለሕዝባችን እናብራራለን የሚል ሀሳብ ነበረን ብለዋል። ጊዜው አስተዳደሩ ራሱን የመከላከል እርምጃዎችን እንዳልወሰደ ጠቁመውም ራሳችንን መከላከል እንችል ነበር፣ ነገር ግን አላደረግነውም በማለት ገልጸዋል። የፕሪቶሪያ ስምምነት እስኪፈርስ ድረስ ለማክበር ቁርጠኛ መሆናቸውንም አስታውቀዋል። የሻቢያ ጦር አፋር ገባ። የጠቅላይ ሚኒስትሩ የቅርብ ሰው የሚመሩት ድርጅት ሻቢያ በህዋት ጋባዥነት አፋር መግባቱን ይፋ አድርገዋል። ሻቢያና ህዋት በጋራ ጦርነት ማወጃቸውን በገለጹበት መግለጫ ታዲያ ያጥፍቶ ጠፊ እርምጃ ሲሉ ገልጸውታል። የጠቅላይ ሚኒስትሩ የአፍሪካ ቀንድ ልዩ አማካሪ ጌታቸው ረዳ የሚመሩት የስምረት ፓርቲ ስለ አፋሩ ጦርነት አነጋጋሪ መግለጫ ይዞ ወጥተዋል። ፓርቲው በመግለጫው ትግራይን እንደ ግል ንብረቱ አድርጎ የሚያስበው ኋላ ቀር ቡድንና በስሩ ያሉ ጠባቂዎቹ ሁሉን አይነት አማራጮች በመዝጋት እኔ በምለው ትሄዳላችሁ በማለት ትግራይን ወደ ከፋ ዘቅት እየጣሏት ይገኛሉ ሲል ህዋትን ከሷል። ካለፈው ስህተታቸው ያልተማሩት እነዚህ የጥፋት ቡድኖች አሁን ደግሞ መውጫ መንገድ ብለው የያዙት ህዝባችንን ከጨፈጨፈው በሺዎች የሚቆጠሩ ሕፃናትን፣ ጎልማሶችንና እናቶችን በአጠቃላይ በትግራይ ሴቶች ላይ አስከፊ ግፍ ከፈጸመው ቤተ እምነቶቻችን ሰዎችንን ካራከሰው ከፋብሪካ እስከ ማንኪያ ከጀሪካን እስከ መኪና ይዘረፈውን ባጭሩ በትግራይ ታሪክ ህዝብ ይቅር የማይለው ግፍ ከፈጸመው ሻቢያ ጋር ጽምዶ የሚል ጥምረት በመመስረት ጦርነት አውጇል ብሏል። መግለጫው የአፋሩ እርምጃ የፕሪቶሪያን ውል ብቻ የሚጥስ ሳይሆን ህገ መንግስትን ክልላዊ ወሰኖችንና እሴቶችን የሚጥስ ነው ሲል የሚቀጥለው መግለጫው ከአፋር ህዝብ ጋር መልሰን የጀመርናቸውን ጠንካራ ግንኙነቶች የሚያፈርስና ህዝባችንን ለሌላ አደጋም የሚያጋልጥ ነው ሲል ጥቃቱን ገልጾታል። ፓርቲው የሰሙነኛውን ጥቃት ዓላማ በዘረዘረበት አንቀጹ ተፈናቃዮችን ለመመለስ የተጀመረውን ጥረት ለማኮላሸት ያለመ ነው ብሎታል። ይህ አጥፍቶ ጠፊና ተስፋ የቆረጡ ሰዎች የወሰኑት ውሳኔም ነው። ቡድኑ ይህ ጦርነት እየጀመረበት ያለው ዋና ምክንያት በአንድ በኩል ይህ ወደ ኋላ የቀረው ቡድን በህዝብ የገጠመው ተቀባይነት ማጣት፣ እንዲሁም እንደ መጫወቻ ካርድ ሲጠቀምባቸው የቆዩት ተፈናቃዮችን መመለስና የትግራይን ህገ መንግስታዊ ወሰን ማስጠበቅ የሚሉትን አጀንዳዎች እንዲተዉና እንዳይተገበሩ ለማድረግ ያለመነው በማለት ነው የጥቃቱን ዓላማ እየጠቀሰው በሌላ በኩል በፌዴራል መንግስትና በግደፍ ስርዓት መካከል የተፈጠረውን ውጥረት በመጠቀም ሻዕቢያ የማይቀር ነው ብሎ የገመተውን ጦርነት ራቅ አድርጎ ለማስቀረት አገልጋዮቹ በደቡብ ትግራይና በአፋር እንዲዋጉ በተሰጣቸው መመሪያ ነው ብሏል። በጎጃሟ ዚገም ወረዳ በሃይማኖት አባቶችን ጨምሮ ያልተለመዱ ክልከላዎች በህዝብ ላይ ተጥለዋል። በመንግስት ኃይሎችና በፋኑ ታጣቂዎች መካከል በተደጋጋሚ ከባድ ውጊያ ከሚስተናገዱባት የጎጃማ አካባቢዎች መካከል አንዷ በሆነችው ዚገም ወረዳ አነጋጋሪ ክልከላዎች ተጥለዋል። ክልከላዎቹ በመላው በወረዳው ነዋሪ ላይ የተጣሉ ሲሆን፣ በተለይ በሃይማኖት አባቶችና የሀገር ሽማግሌዎች ላይ ደግሞ ወንጀለኛ የተባሉ አካላትን የማጋለጥ ግዴታ ተጥሎባቸዋል። ማንኛውም የወረዳው ማህበረሰብ በተለይም የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ደም አድራቂ የተባሉ አካላትና የሰላምና አብሮነት ኮሚቴዎች ወንጀለኛን ለህግ አጋልጠው የመስጠት ግዴታ ተጥሎባቸዋል። እንዲሁም የተለያዩ ወንጀሎችን ፈጽመው ከህግ ለራቁ አካላት ተባባሪና ፋን የሚሆን ማንኛውም አካል በህግ ተጠያቂ ይሆናል ተብሏል። የወረደው የጸጥታው ምክር ቤት ከዛሬ ጥቅምት 29 ቀን 2018 ዓ ም ጀምሮ አጠቃላይ በማህበረሰቡ ላይ ከከተማ እስከ ገጠር የጣላቸው ክልከላዎች ብዛት ስምንት ናቸው። የመጀመሪያው ክልከላ ማንኛውም የወረደው ማህበረሰብ ከየትኛውም ቦታ ከዛሬ ጀምሮ ከንጋቱ 12 ሰዓት በፊትና ከምሽቱ 2 ሰዓት በኋላ መንቀሳቀስ አይችልም ብሏል። እንዲሁም ከአምቡላንስ ውጭ የህዝብ የባጃጅና የሞተር አሽከርካሪዎች ከንጋቱ 12 ሰዓት በፊትና ከምሽቱ 12 ሰዓት በኋላ ከዛሬ ቀን ጀምሮ ማሽከርከር ተከልክሏል። የእንቅስቃሴ ገደቡ ባልተለመደ ሁኔታ ከከተማ ተሻግሮ ገጠራማ አካባቢዎች ላይ ጭምር ተግባራዊ የሚደረግ ነው ተብሏል። የተሰጣቸውን ተልኮ የማይፈጽሙ የግልም ይሁን የመንግስት መሳሪያ የታጠቁም አርሶ አደሮች እርምጃ እንደሚወሰድባቸውም ተገልጿል። ግዴታው እንዴት የሚገደብና ጤና ሁኔታዎችን ጭምር ከግምት ያላስገባ ሲሆን የጦር መሳሪያ የታጠቀ ማንኛውም ሰው በምንም ሁኔታ ውስጥ ቢሆን የተሰጠውን ተልዕኮ መፈጸም እንዳለበት ወረዳው ያሰራጨው ዝርዝር ክልከላም ያመላክታል። እንዲሁም ከዛሬ ጀምሮም ከተፈቀደላቸው የጸጥታ አካላትና ከፖለቲካ አመራሮች ውጭ በማንኛውም ቦታ የጦር መሳሪያ ይዞ መንቀሳቀስ እርምጃ ያስወስዳል ተብሏል። በክልከላው ላይ ከተለመደው የጸጥታ ኃይሎች የደንብ ልብስ በተጨማሪም ማንኛውም ሰው ሊለብሰው የሚችለው ሽርጥ ከተፈቀደላቸው አካል ውጭ መልበስ ተከልክሏል። ማንኛውም ሰው ሊለብሰው የሚችለው ሽርጥ እንደ ደንብ ልብስ በክልከላ መካተቱም ለምን እንደሆነ አልተገለጸም። ከዚህ ቀደም ያልተለመዱ ክልከላዎች የተካተቱበት አስገዳጁ እቀባም እስከ መቼ እንደሚቀጥል ወረዳው ያለው ነገር የለም። በአሜሪካ አሸማጋይነት የተደረሰው የተኩስ አቁም ስምምነት በይፋ ተጣሰ። በመዲናዋም ከባድ የድሮን ጥቃት ተፈጽሟል። የእርስ በርስ ጦርነቱን ያስቁማል ተብሎም ተስፋ ተጥሎበት የነበረው የተኩስ አቁም ስምምነት በይፋ መፍረሱን ተከትሎ ሌላ ስጋትን ደቅኗል። የሱዳን ፈጥኖ ድራሽ ኃይል ለተኩስ አቁም ስምምነት በተስማማ በማግስቱም በመዲናዋ የድሮን ጥቃት መፈጸሙ ተሰምተዋል። የሱዳኑ ፈጥኖ ድራሽ ኃይል የሰብዓዊ ተኩስ አቁም ለማድረግ እንደሚስማማ ከገለጸ አንድ ቀን በኋላም በሀገሪቱ ዋና ከተማ ካርቱም ጥቃት መፈጸሙ ተዘግቧል። የሱዳን ጦር በሚቆጣጠራቸው ካርቱም የሚገኙ ነዋሪዎች ሌሊት ላይ የድሮንና የፍንዳታ ድምፅ ሰምተው ከእንቅልፍ መንቃታቸውን ለፈረንሳዩ የዜና ወኪል ኤፍቢ ተናግረዋል። የሐሙስ ሌሊቱ ፍንዳታ ወታደራዊ ካምፕና የኃይል ጣቢያ አቅራቢያ የተፈጸመ እንደሚመስል ነዋሪዎች ገልጸዋል። የሱዳን ጦር ፈጥኖ ደራሽ ኃይሉ የተኩስ አቁሙን ዓለም አክበሩን በመጥቀስ የተኩስ አቁም ስምምነት መፈጸም እንደሚቸግር አስታውቋል። ሁለቱ ኃይሎች ከሚያዝያ 2023 ጀምሮ እያካሄዱት ባሉት ደም አፋሳሽ የእርስ በርስ ጦርነት ምክንያት ቢያንስ 150 ሰዎች ተገድለዋል፣ ከ12 ሚሊዮን በላይ ሰዎች ደግሞ ከመኖሪያቸው ተፈናቅለዋል። በተባበሩት መንግስታት የሚደገፈው የረሃብ ክትትል ቡድን በውጊያ ቀጠናዎች ውስጥ ረሃብ እየተንሰራፋ መሆኑን በዚህ ሳምንት አረጋግጧል። አዲስ የድሮን እንቅስቃሴ የተሰማው ከአርቱም ከተማ ውስጥ ብቻ አልነበረም። ከከተማዋ በስም ሰሜናዊ አቅጣጫ 300 ኪሎ ሜትር ርቀት ላይ በምትገኘውና በሱዳን ጦር ቁጥጥር ስር ባለችው አትባራ ከተማም ተመሳሳይ እንቅስቃሴ ተስተውሏል። ፈጥኖ ደራሽ ኃይሉ በአሜሪካ፣ የተባበሩት አረብ ኤምሬቶች፣ ሳውዲ አረቢያና ግብጽ የቀረበውን የሰብአዊ ተኩስ አቁም ለመቀበል መስማማቱን የገለጸው የአሁኑን ጥቃት ከመፈጸሙ አንድ ቀን አስቀድሞ ነበር። አራቱ ሀገራት ይህንን እቅድ ያቀረቡት መስከረም ላይ ነበር። እቅዱ መሠረት የተኩስ አቁሙ በሂደት ወደ ቋሚ የተኩስ አቁሙ የሚለወጥ ሲሆን ቀጥሎም ወደ የሲቪሊያን አስተዳደር ምስረት አይሸጋገራልም።